ተሸማቀቅ ምናምን እንዲቀረ የተፈለገው እኔ እግዚአብሔር እንደምንሽ ማኪ ነው እንድንጫወት አላለችኝ። እኔ የቀጠሮ ጌም ሀሳብም አልነበረኝም። ቢኮዝ እንደ ብርቱ አይደለሁም፣ አክቲቭ አይደለሁም። ሁሌ ፊቶ ካልገባ አንዳንዴ ነው የምገባው። እንደዛ የገባው እየተጫወትኩ እንጫወት ብላ ኢንቫይት ስታቀርብልኝ፣ እሺ ማኪ የተቀበልራሳን ብላ ጌሚን ሲደርስ የብሩን አጀንዳ አነሱት። ቢኮዝ ብር አጭበርብራለች። ያጭበረበርኩት ያምጡ፣ ብር ካጭበረበር ካጭበረበርኩት ያምጡ ሰጠየተወሰደብኝ ነው በነገራችን ላይ ሽ የለፋሽበት ነው። ከማንም በላይ ግፍተን ነበር ጂ አንቺ ታውቂያለሽ አንቺ ጋር ቁጭ ብዬ አንበሳ ለእኔ ብርቅ አይደለም። አንበሳ ግን እኔ በዛ ብር አንትን ብለው በዛ ብር ውስጥ አስገብተው

ሁሌ ያንን ብር ብቻ እያሰብኩ በቃ። አላደለ ራሴን ዝቅ አድርጌ ለምን እንዲህ ሆነብኝ እያልኩ ሌላ ነገር ውስጥ እንድገባ ነው ማድረግ የሚፈልጉት። በቃ የተናደዱት ያንን ያናደደ ገቦች ጌሜ ሲደርስ ይሄን አጀንዳ አነሱት። ለመቆች፣ ለባለጌዎች፣ በጣም ልቅ ለሆኑት አላደለ በቃ ልቅ ለሆኑ ሰዎች ነው እግዚአብሔር ሲቆማ አይሰሙኝ ኖ ኖ ኖ ኖ ልሽ እግዚአብሔር ይህንን ዘጋ ማለት ሄሉ እኮ ሄሉ ልሽ እሷ ራሷ መኪ ራሷ አንዳንች አቁማ እሷም ልሽ ኦሮምኛ ምናልባት ላትሰሚ ትችያለሽ፣ እንጂ እንደዚሁ ሲያውጠነጥሉት ነበር ሰሞኑን። ልሽ እኔ ራሴ እኔ እግዚአብሔር ምስክሬን አንድ አይነት እድል ነው ያላችሁ

እንዲሆኑም አልጠበቁም። ደግሞ አልጠበቁም ይመጣሉ ብይም አላሰቡም። ለእሷ ጥሩ ነው ማለት እንኳን ተጫወተች። እንደውም እንደ ቢዋና እንደ ጊፍተሯ ብዛት ብዙ ይገባት ነበር ብያለው። ሰው አልመቀናትም። ጓደኛ ነች፣ ጌም ነው። ምን ችግር አለ? ሰው የሚወስደው ግን በሌላ ነገር ልታጭበረብር፣ ምና የተባታችሁ ታጭበረብር አሉ። ዘርፍ ጠፍቻሉ፣ የራሴን ብር ተዘረፉ እንጂ። ቆይ የትኛው ሰው ነው ያሁን ብር ቁጭ ብሎ እነዚህ የሚጫወት እንደገና ከአንድ ጀምሮ እንዴም ጠንካራልሽ፣ ጎበዝ ነሽ በጣም እኛ ራሳችን ምን ሁላችንም እኮ ግራ በሚገባ ሁኔታ እኮ ለአይምሮች ነው። እኔ እንዴ አሜዛኔ ተሳስተሽ ሌላ መስረሽ እንጂ ለአይምሮች ነው ማሰብ ያለብን። ያሁላ ብር አይደለም ሰባት መቶ ዶላር ቢጠፋ ማንም ሰው እንትን ይላል። ገባሽ? እና እትስ ኦኬ። ይኸውልሽ ሄሎ በመድኃኒዓለም የኔ ቆንጆ፣ በእግዚአብሔር አንቺ በጣም ወጣት ገና ገባሽ? ይሄ ተዘጋ ነገ የሚከፈተውን ነው አታውቂም። ሂሉ መድኃኒዓለምን ነው አንቺ ብቻ። ይኸውልሽ ትምህርት ይኸውልሽ እንዲህ እንዲህ የምትቀጠቀጭው ለምን እንደሆነ ታውቂያለሽ፣ እንድትማሪበት የሆነ አልገባሽ ያለ ነገር አለ ማለት ነው እንጂ አለ ባኛ ነበር ተምርሽ ነው ትላል ማለት ነው እድሌ ሰው ሰስቷ አቀም ማለት ጌም ውለትን መስጠት አትችም። በጣም ወጪ በዙ ነው። እኔም አሁን ደግሞ እንትን አይደለም ደግሞ ተማምኝ ነበር የሆነ ነገር አንቺ ላይ እግዚአብሔርን እኔ እንደም እሷም አሳዝናኝ ነበር ሆነ። አሁን ኢንጀክተር መጦ ነበር አይደለ? መጦ የነገርኩት ሳምንት አይሞላው ጌም አለ ብዬ ነገርኩት። ሊደርስ ሲል ነገርኩት። ሰው መጣ ሲመጣ ብቻ ነው ጋር ምንም አይነት ነገር ሌብል ይኖረው ብቻውን ነው። አንድ ሰው በጣም ብዙ ሰው ሊገጠም አይችልም። ጌም ላይ ማንም ያቃል። ብቻውን ነው የሚያግዘው ሲለም ሌሎች ጌመር ናቸው። ሄሉዬ ብቻ ነበር ሮዝና የሚባሉ ነው። ሰውየው ብቻውን ነው። እንደውም እንደ ብቻ እንደነሱ መሆናቸው ብቻ ቆንጆ ውጤት ነው። ሀሪፍ ነው። ደስ ይላል። በቃ መሸነፊ ቢያናደኝ ምናምን እንደገና ደግሞ ጌሚ ሊመጣ ሲያነሱት አጀንዳ ቢያናድደኝ ግን በቃ ትፋኝ መሆን ያለበት ነገር ሆኗል። እኔ ለማሸማቀቅ ፎቶ ይሄን እየለጠፉ እንትን እውቀት አይሆንም። እንትን እውቀት አይሆንም ነው እውቀት አይሆን ታውቃለህ። እውቀት አረብስም ችግር የለው። ምን ወይ መሆን ያለበት ሆኗል። እግዚአብሔር ነገር ሲሆን አሁን ያለበት። እስኪ ፌክ አካውንት ክፍት የሆነ ሰው መቶ ጊፍት ይስጠኝ፣ ምን አይነት ጽሑፍ በውስጥ እንደሚጻፍለት ሁሎችንም ቲክቶክ ሆኖች ጂጂ አቃቸዋለው ምን ምን እንደሚጽፉት። እንደዚህም ከዛሬ ነገ መጨረሻ ነገር የሆነው ሆናል እና ስቤ የነበረው አንድ እኩል ወጥቼ እንደምሸንፍ አንድ እኩል እንደመሆኑ ነው። ግን ዞሮ ዞሮ የሰው ፍቅር አላት፣ ጥሩ ሰዎች አሏት፣ ጥሩ ደጋፊ አላት። ምን ጥሎ አልጣሏትም። ጠፍታ ብትመጣም ቆንጆ ነው። ለእሷ ደስ ብሎ። ሁለታችሁም እኮ እንደዛ ናቸው። አንቺም እኮ ቆይተሽ ነው የመጣሽው፣ እሷም ቆይታ ነው የመጣችው። አንድ አይነት ነው ያላችሁት፣ ኖርማል ነው። በሚቀጥለው ደግሞ ንትን በይና አንቺም እየጠፋሽ ነው የምትመጪው። ዝም ብለሽ እንትን አትበይ። ተጫዋችና ይመጣል ሁሉ ኦኬ። እግዚአብሔርን መደገፍ ነው። የሰው ልጅ ብትደገፍ ነው አይቀርም። እግዚአብሔርን ተደግፈ ግን ምንም አልሆንም እኔ በእኔ በብዙ ነገር ይመጣል በጣም በብዙ ነገር ግን ነገ የሚከፈተውን በራታቂ አሁን ቀዳበይና ወይ ውጪ በቃ ይቅርብ ይቀር እዚህ ጋ እንደዚህ አትታይ ብዙ ጠላት አለ ወዳጅ አለ አንቺ በጥንካሬሽ ነው የምትታወቅ ያው ሁሉ አልፏል አደለ ያው ሁሉ አብራተሽ ተመልሰሻል እንደተነሳሽ አደለ እንዴ ያ ቀን አልፎ አሁን ለዘች እንደግመዋለን ሌላ ጊዜ ጠርቀምቀም አድርገሽ ተሰራ ሄሎ ለምንድን ነው ሳድን የምትሆኝ? ፎዋድ በቃ ፈታ ዘና በይ፣ በቃ የራሳቸው ጉዳይ ነው። አሁን እዚህ ጋር ሪፍሌክስ አታደርጊ። እነሱ የሚሰሩት ስራ አለ ብለሽ የምታስብ ነገር ካለ ያንችን መበሳጨት መበሳጨትና ማዘን ስለሆነ የሚፈልጉት አታሳያቸው። ጀስቢ ሀብ ነው በጣም ብዙ የምንወድሽ ሰዎች አለን። እሺ ቆንጆ፣ ስለዛ በቃ አንድ የተወሰኑ ሰዎች እንትን አሉኝ ብለሽ ዶን ፌል እንደዚህ ግስ

ባለ በግልባጭ አካውንት ቁጭ ብዬሽ ነው የማያቸው። አልሰማም ነው ማውራሽ። ለሄሉ ግን አይስወር ነው ምነግርሽ። አሁን የሚሰጣት ጊፍት ማለት ነው። ትናንትና ገዝቼው አልመጣልኝም፣ ገዝቼው ኮይኑ አልመጣልኝም። ከዛ ሌት ነው ሳዘሳ ምናምን ወጣለች። ይመጣ ማለት ነው ሮዚ ሮዚ ትናንትና እንደዚህ ስናወራ ነበረ። እንዲያላት እንዲያላት እኔ ደግሞ በቃ እግዚአብሔር ተሸንፋለች ነው። በቃ እግሬን ሰቅዬ የመጣው ሄሉት ስክሪንሻታን ልልክልሽ ማለት ነው። አሁን እኮ እንሰጥሽ እሱ ነው። ትናንትና የገባውን እኮ ነው አይ በጣም ቆንጆ ለሰው ቫሊዩ አላት። ለስንቶቹ ጊፍት እሰጥቻለሁኝ። አይደለም አሁን በጥቅም የተያያዙ ናቸው ቫሊዩ አይሰጡም ለሰው ገብቶ የሚገርምሽ ሄሉ እኔ ምናልባት አሁን ይሁን ድሮ የምትተዋወቁት አላውቅም እንጂ እኔ ሰፈር ሁለት አመት ነው እኔ አሁን ከእሷ ጋር ነው በብዛት ተጨቃጨቅንም ደስ አለንም ከእሷ ጋር ነው የምጫወተው ቁጭ ብዬ በቃ ጌም ባዩ በቃ እና ብዙ ማቃቸውም ነገሮች አሉ ካለምንም ምንም እንትን የሰው መውደድም አላት እና ጥሩ ጥሩ ጊፍተሮች አሏት ከብዙ ሰዎች ጋር ታውቃለች ለፍታለች እና እንዴት እኔ አይ ዶንት ኖ ሌላ ነገር የለም። ምቀኝነት ነው በቃ ሌላ ነገር የለው። ኢትስ ኦኬ ኢትስ ኦኬ። ምንም ያናድደኛል እንዴ ስንት ትናንትና እንትን ሳይመቸው ሳይ መቸው ቀርቶ ከመንግስት ጋር እኮ ነው የገጠመችው እንዴ እኔ እኮ ስማ፣ አንቺ ኮ ከህዝብ ጋር እኮ ነው ይኸውልሽ፣ እኔ ራሴ ምን አልኩኝ መኪ ህዝብ ነው ያላት። ገባሽ ህዝብ አላት። እንደዛም ሆኖ ደግሞ የማታውቂው ነገር አለ። በጣም እንትን ሊያደናቅፏት በጣም ብዙ ነገር አድርገው ነበር፣ ግን ከእግዚአብሔር ጋር እሷም ቆመች። ሁለቱም አንድ አይነት እንትን ያላቸው በነገራችን ላይ ላክ ነው ያላቸውና እሷም ቢሆን እንዲ ትልልቅ ጊፍተር ምናምን መቶ አይደለም፣ የኛው ልጆች ናቸው እዛ፣ ምስኪን የሆኑ ያው ተባብረው ነው እንትን ያሏት እንጂ ትልቅ የምትዩው ጊፍተር እንዲያውም የለም እዛ ጋር እኔ ነው ን ሁለቱም የተስናራአባወት ክብር ይሄ የዘር የምናምን ጉዳይ አይደለም። አይተሻታል፣ እሷ ስትገባ እራሱ እሷ እራሷ እንደ ሌሎቹ እንደዚህ የብሔር ልብስ ለብሳ ምናምን አይደለም የገባችው። አይተሻት እንደሆነ ኖርማል ሆና የገባችው ነው። አንቺ ሞዴል ሆነሽ ነው የገባሽው። እንደዚህም ጣጣ ምትንሳት በቃ ሁለታችሁ ደግሞ ሁሌ የምትጫወቱ ሁሌ ትምትሉ ስል ይቋረጥ እኮ ነበር እኮ ጌሙ ራሱ። የሆነ ሰአት ግን አቅለሸልሽ ከነሰችብን እኮ ጂጂ ላያችን ኮ ደነሰች። እግዚአብሔር ምን ያል እኔ ላለቀስ ነበር። እግዚአብሔር ነምልሽ ምን ላርገው ቀሳያት ቀደነገጥኩኝ። እኔ ራሴ እየበላው ነበረ ሬስቶራንት ውስጥ፣ ወይኔ ሄዷል አልኩኝ። እንዴ አልጠብኩም የእውነት አልጠበቅኩም። እኮ ኦኬ። ግን ይኸውልሽ፣ አሁንም እግዚአብሔር አብቃ አልፈቀደውም። ሌላ በር ሊከፈት ነው። ሄሎ ዊ ጎ ላስ ቬጋስ ላስ ቬጋስ